ብራዚላዊው የክንፍ አጥቂ መስፈርት ተጫዋቻቸው ነው። ሮድሪጎ በድጋሚ በሪያል ማድሪድ ማሊያ መጫወት እንደማይፈልግ አሳውቋል ሲል ለክለቡ ቅርብ የሆነው ምንጭ ማርካ ዘግቧል። እንግዲህ ከግራ መስመር ላይ የተነሳ መጫወት የማይችል ከሆነ አቅሙን በደንብ አደብሮ ሜዳ ላይ ሊኝቶች መፍጠር እያቃተው መሆኑን እና በኪሊያን ምባፔ እና በቤሊንጋም ምክንያት በዚህ እግር ኳስ ክለብ ውስጥ መጫወት እንደማይፈልግ ተናግሯል የሚሉ መረጃዎች ናቸው እየወጡ የሚገኙት። ኤስፔንም ይህንን መረጃ ዋቢ አድርጎ ዘግቦታል። ብራዚል የክንፍ አጥቂ መስፈርት ተጫዋቻቸው ሆኖ ሮድሪጎ በተለይ እዚህ ውሳኔ ላይ እንዲደርስ ያደረገው በቤሊንጋም እና በኪሊያን ምባፔ ምክንያት ነው ሲል ማርካ ያስነብበው ወትሮ የማድሪድ ቀለሞች ሁለቱ ብራዚሊያን ቪኒ ጁኒየር እና ሲጀምሩ እንደሚታወቀው በክለቡ ግምት እንደሚሰጠው ነበር የሚሰማው ሮድሪጎ ማለት ነው። ግን ኪሊያን ምባፔ ከመጣ ወዲህ እንዲሁም ቤሊንጋምም ከመጣ ወዲህ ያው ባይተዋሪ የሆነ ያክል ተሰምቶታል፣ የሚሉ መረጃዎች ናቸው እየወጡ የሚገኙት። አሰልጣኙም እነዚህን ሁሉ ተጫዋቾች እኩል በአሰላለፉ ስጥ ለማካተት ና ታክቲካቸውን ተለዋጭ ማድረግ ተቸግሯል ተብሏል። ሮድሪጎ ሪያል ማድሪድ ለመልቀቅ ዝግጁ መሆኑ የሚጠቁ መረጃዎች ከወጡ በኋላ ተጫዋቹን ለማስፈረም የሚደረገው ፉክክር በሊቨርፑል ና በአርሰናል መካከል ከፍተኛ በሆን መልኩ ተጠናክሮ መቀጠሉ የሚጠቁ መረጃዎችም ወጥተዋል። ከወደ ስፔን የሚመነጩ ዘገባዎች ደግሞ እንደሚያመላክቱት ከሆነ ከፕሪሜር ሊጉ ጥሩ የዝውውር ሂሳብ ከቀረበ ተጫዋቹ ተዘጋጅቷል ሲሉ ዘግቧል። የኪሊያን ምባፔ መምጣት አቋማቸውን እንዲቀዛቀዝ ካደረጓቸው ተጫዋቾች መካከል አንዱ ሮድሪጎ ነው። ሀገሩን ብራዚልን ሀይ ጊዜ ወክሏል። በ2018 ነበረ እንግዲህ ሳንቶስ ለቆ ማድሪድን የተቀላቀለው ማለት ነው። በጣም ጥሩ እንቅስቃሴ እያደረገ ነበር፣ ያው ከመጣበት ጊዜ አንስቶ ማለት ነው። ላሊጋንም ሻምፒየንስ ሊግም እንዲያሳኩ ትልቅ አስተዋጽኦ አበርክቷል። አምና በሁሉም ጨዋታዎች 51 ጊዜ ተሰልፎ ተጫውቷል፣ 17 ጎል አስቆጥሯል። በዚህ ዓመት 13 ጎል አስቆጥሯል። ጥሩ ነው፣ ግን የኪሊያን ምባፔ መምጣት የጎል ተሳትፎን በጣም አቀዝቅዞበታል። ይህን ተጫዋች ና አሉቴጎን ካሳድረባቸው ተጫዋቾች መካከል ስም ይጠቀሳል። ቪኒ ጁኒየርም ሌላው በጣም በሮድሪጎ ጉዳይ ካዘኑ ተ ተጫዋቾች መካከል አንዱ ነው ተብሏል። ና ሜዳ ላይ እንቅስቃሴ የሚያመላክተው ነው ተብሎ የተገለጸ ይገኛል። ምባፔ ከመጣ ወዲህ የቪኒ ወትሮ የነበረው ተጽዕኖ ወትሮ የነበረው የሜዳ ላይ እንቅስቃሴ ና ሚና በአጠቃላይ ቪኒ በጣም ተቀዛቅዞ ሌላ ተጫዋች መስሏል ተብሎ የተገለጸ ይገኛል። ስለዚህ አሁን ተጫዋቹ አዲስ ጅማሮን ማለትም ሮድሪጎ ማለት ነው ለመጀመር ሳንቲያጎ በርናቡን ለመልቀቅ ዝግጁ ነው የሚሉ መርዶዎች ናቸው እየወጡ የሚገኙት።